ብሩኬ ብሩ የሕክምናው ሞልቶለታል፣ እንኳን ደስ አላችሁ። ሞገስ እንግዲህ የጓደኝነት ጥግን አሳይቶታል ማለት ነው። ቅድስት ንጹሕ ልብና ምን አይነት መልካም ሰው ብትሆን ነው እራሷን ሴትነቷን ለመሸጥ የሄደችው? በጣም ነው የሚገርመው። ወደ ማህሌት ስንመጣ ማህሌት አሁንም ክፋትና ተንኮልን መተውም ሆነ መታረም አልቻለችም። ጭራሽ ከዝና ጋራ ሆና ብሩክንና ሞገስን እንዴት ከዚህ ምድር ላይ ማጥፋት እንደሚችሉ እያሰቡና አላማቸውን ግብ ለማድረግ እየተሯሯጡ ይገኛሉ ማለት ነው። ዝና ሞገስ እዚህ ምድር ላይ በሕይወት አለ። የኔና የሉላ ትዳር አደጋ ላይ ነው ለኔ የምንቀልፍ ነስቶኛል እያለ ሁል ጊዜ ጠዋትና ማታ በሀሳብና በጭንቀት ይገኛል። ወይዘሮ መሀሌት ለብሩኬ ሚስት ሆና ለምሳሌ እናት እሆናለሁ ብላ ቃሏን ጠብቃ ብትገባም ቃሏን አፍርሳለች ማለት ነው። ማህሌት ለንብረት እንጂ ለሌላ ጉዳይ ፍላጎት የሌላት አሁን ላይ ብሩክ ቤትና መኪናውን መሸጡን ስትሰማ ጎዳና መውደቄ ነው። ዝና ወይኔ፣ አንተን እኮ በማመኔ ነው ይህን ሁሉ የሆንኩት። ምንም ነገር ባይደርሰኝ እንኳን ነገሮቹን እንዲጓተቱና እንዲራዘሙ ይሆንልኝ ነበረ። እንዳይኑ ብለን የሚሳሳላትና ከኔ በላይ የሚያያት ልጁን በሞት አቶ ብሩኬት ያለቅስና ጨርቆን ጥሎ ሲሄድ ማየት ነበረ የምፈልገው ብለዋለች። ዝና ምንም ሀሳብ እንዳይገባሽ፣ በቅድሚያ ግን ሞገስ የሚባለውን ሰው ከዚህ ምድር ላይ አንቺ እንኳን ባትቺ በሰዎች አስወግጅው እያላት ማህሌትን ወደ ከፋና ወደ ወንጀል ስራ እንድትገባ በብር እያታለላት ይገኛል ማለት ነው። ማህሌት አላማዋና እቅዷ ብርና ብር ብቻ ስለሆነ ድህነትን ከዚህ ቀደም በጣም መስዋዕትነትን ከፍዬበታለሁ። እንኳን ከባሌ ጋራ ብቻዬንም ብሆን ድሃ ሆኜ መኖርን እዚህ ምድር ላይ አልፈልግም ብላለች። ዝና ምንም ሀሳብ እንዳይገባሽ፣ አንቺ ብቻ እኔ የምልሽን ነገር አድርጊ እንጂ በእጅሽም ሆነ በህልምሽ እስከ ዛሬ ድረስ ቆጥረሽ የማታውቂውን በሚሊዮን የሚቆጠሩ ብሮችን እሰጥሻለሁ። እኔ ዝና ለብር ምንም ጭንቅና ሀሳብ የለብኝም። በጣም ሀብታምና ታዋቂ፣ በጣም ጉልበተኛ ኃይለኛ ነኝ ብሏታል። በዚህ መሃል ግን ኤፍራታ እህትሽ አብራ መስራት እንዳለበትና ሞገስና ኤፍራታ ከዚህ ቀደም ፍቅር ቢጤ ሲጫወቱ እንደነበረ ኤፍራታ ደግሞ ሞገስን አሁን ላይ እንደምትወደው ነግረሽኛል። ስለዚህ ነገሮችን በዛ አጥመደሽ በቅድሚያ ሞገስ ከዚህ ምድር ላይ መጥፋት አለበት ብሎ አስጠነቀቃት። እስኪ አስቢው ሞገስና ብሩክ ምንድነው አንቺን እያደረጉሽ? ምንድነው የበደሉሽ? ብሏታል ማለትም ሞገስም ቢሆን በግዳጅ አስገድዶ ደፍሮ የራቁት ቪዲዮ ይዞብኝ በቤተሰብም በጓደኞችም መሳለቂያና ተዋርጃለሁ ብለዋለች። እሺ ብሩክስ ምንድን ነው ያረገሽ? ቢላትም ብሩክ የቤትና መኪናውን በልጁ ስም አድርጎ ጭራሽ ፈታኝ ከቤትም አስወጥቶ ጎዳና ላይ ጥሎኛል፣ በሽጉጥም መቶኛል፣ ፈጣሪ አተረፈኝ እንጂ። ታዲያ የውልሽ ማህሌት ይህንን ሁሉ በደልና ግፍ ያደረሱብሽን ሰዎች ዝም ብለው እንዲኖሩ ትፈቅጅላቸዋለሽ? አልፈቅድላቸውም፣ አለች ማህሌት። በቃ ምንም ተስፋ እንዳትቆርጪ። እኔ እኮ መጀመሪያ ሳገኝሽ ጠንካራ ሴት መስለሽ ነበረ፣ እንዲቶሎ ተስፋ የምትቆርጪ ደግሞ አልመሰለኝም አላት። ማህሌት እና ምን ዤ ነው ተስፋ የማደርገው? እኔ ያሰብኩት ቤትና መኪናውን በእኔ እንዲሆን ነበረ መኪናው እንኳን ባይሆን ቤቱን ብትለውም ችግር የለውም። አሁንም ቢሆን እኔ በምሰጥሽ ገንዘብ ቤት ትገዥና ትኖሪያለሽ። የተመኘሽውን ሀብታም መሆንም ሀብታም ሆነሽ ብሩክና ሞገስን ከምድር ላይ ታጠፊያቸዋለሽ ቅድሚያ ብሏታል። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ ካርጉ፣ ለነባሮች መታችሁ ስለምታበረታተኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ፣ ወጥቶ ከምቅረት፣ ከድንገተኛ ሞት፣ ከአስመሳይ ሰዎች ይሰውረን፣ ይሰውራችሁ። ፍቅር ደስታ ቤታችሁ፣ ሀዘን ችግር አይንካችሁ እላለሁኝ። የምሳሌ ድራማ ላይ እንግዲህ በጣም ደስ የሚለው የአባትነት ጥግ ድረስ የሄደው አቶ ብሩክ የምሳሌ አባት ገንዘቡ ሙሉ በሙሉ ሞልቶለት ተሳክቶለታል። ብሩክም በዚህ ምክንያት በጣም በደስታ የደስታ እንባ አንብቶ ፈጣሪውን እንዳመሰገነም አይተናል ማለት ነው። በጣም የሚያስደስት ነገር ነው። ሞገስ ያ ሁሉ ነገር በመሀሌት ቢደርስበትም ነገር ግን ይቺ ሕፃን ልጅ ነገ ሀገር ተረካቢ የሆነችው ብሩኬ ደግሞ ምሳሌን ቢያጣ ሰው አይሆንም ብሎ በማሰብ አለኝ ቀሪ ገንዘቤ ያለውን የቤተሰብ መኪና ሸጦ የጎደለውን ገንዘብ ሞልቶለታል ማለት ነው። ዳጣም ይሄንን የተሰጣትን አደራ ሄዳ በሚገባ ለብሩኬ አስረክበዋለች። ብሩኬ ባየው ጊዜ እውነት አልመሰለው ማመን ነበረ ያቃተው። ዳጣም ምሳሌዬ እንኳን ደስ አለሽ ልትታከሚ ነው ያንቺ የፈጠረሽን አምላክ እኮ ሲፈጥር እኮ እሱ አይሳሳትም ብላ ነበረ። እንዲሁም ምሳሌና ብሩኬ ወደ ህክምና ፓንኮክ ጉዞ ጀምረዋል ማለት ነው። ይህ ራሱ በጣም ነው የሚያስደስተው፣ ደስ ይላል ማለት ነው። ከምንም በላይ በቤት ሰራተኝነት የገባችዋ ቅድስት እንግዲህ እዚያ ቤት ውስጥ ስድስት ዓመት በነፃ አገልግላ የምሳሌን ህመም ታማ በማህሌት ግልምጫና ጥፊ እርግጫን የቀመሰችው ማህሌት ቅድስት ዛሬ ላይ ግን ምን አይነት ልብና መልካም ብትሆን ነው እኔ እራሱ በሆን በዚህ ጉዳይ ላይ አላረገውም ማለት ነው። እንግዲህ ክብረ ንጽሕናዋን ማለት ነው እራሷን ሴትነቷን ክብሯን ጠብቃ እስከ ዛሬ ድረስ ምንም ነገር ወንድ ነክቷት የማያቀው ቅድስቴ፣ ለምሳሌ ስትል ክብረ ንጽሕናዋን ለመሸጥ እንግዲህ ከሀብታሞች ጋር አገናኝታታለች ዳጣ ማለት ነው። በጣም የሚያሳዝነው ቀደም ብላ ዳጣ ይህን ጉዳይ ለሞገስ ብትነግረው ኖሮ ቅድስት ወደዚህ ጉዳይ አትገባም ነበር ብለን እናስባለን። ሆኖም ግን መጀመሪያ ላይ ዳጣ ምንም ችግር የለውም ያለቻት። በኋላ ግን ቅድስት መቁረጧን ስታቅ የቀልዴን ነበር እኮ ቅድስት ያልኩሽ እውነት በኋላ ለምታገቢው ባል ራሱ ምን አይነት መልስ ነው የምትመልሽው፣ የታረክሽ ብሎ ቢጠይቅሽ ብላታለች። ቅድስትም እሱ ችግር የለውም እዛ ስንደርስ እነግረዋለው እያለ ትገኛለች። ስለዚህ ቅድስት እንግዲህ ክብረ ንጽናዋን የምትሸጠው ለምሳሌ ብላ ስለሆነ እርግጠኛ ነኝ ነገሮች ተስተካክለው ሲያበቁ ብሩክና ቅድስት ተጋብተው እንደሚኖሩ ማህሌት የተመኘችው ሀብትና ንብረት ደግሞ ሞገስንና ብሩክን አጠፋለሁ ስትል ወይ እራሷ ትጠፋለች ማለት ነው። ዝና በአሁን ሰዓት ጉራውን እየጎረረና በጣም ሁሉ ጊዜም ወይኔ እኔ ዝና፣ እኔን እኮ ማንም ደፍሮኝ አያውቅም እኔ ዝና የከሌ ልጅ እያለ እራሱን ከማንም በላይ ነኝ የሚለው ዝና አሁን ላይ ከማህሌት ጋር በጣም ተግባብተዋል ማለት ነው። የሆነ ነገሬንም ዝና ሳይወድልኝ አይቀርም እያለ ትገኛለች ማህሌት። ኤፍራታም፣ እንጃልሽ የአንቺ ነገር በቃ አበቃ ማለት ነው። ስለዚህ ከዚህ ቤት እንድትወጪ እፈልጋለሁ ብሩክን ይቅርታ ጠይቀሽ እዛው ተመለሽ። ኑሮ ለራሴም ከብዶኛል አለቻት። በጣም ነው ደስ የሚለው እንግዲህ ብሩክ ብሩ ስለሞለለት እውነት፣ እኔ በጣም ደስ ብሎኛል። ቅድስት በጣም መልካም፣ የዋህ ምን አይነት ልብ እንዳላት እንግዲህ፣ ድራማም ቢሆንም በጣም ደስ የሚል ነገር ነው።